ስናደርግ ከሰው ጋር ነው የሚኖረን። ዝግጅታችንን የምናቀርበው ከህዝብ ጋር ወይም ደግሞ ከሚከታተለን ማህበረሰብ ጋር አድርገን አሚን የተወሰኑ ሰዎችን እንጋብዛለን። በዝግጅቶቻችን የምትጋበዙ ሰዎች ከአሁኑ ራሳችሁን አሟሙቁ፣ በተለይ ኢትዮጵያ የምትገኙ ሰዎች እና መለስ ቀለስ እያለን እነዚህም ዝግጅቶች ወደ እናንተ የምናቀርብ ነው የሚሆነው። ስቱዲያችን ምናልባት በጣም በአጭር ጊዜ ተሰርቶ ያልቃል ብዬ አስባለሁኝ። ኮንትራክተሮቹ ያሉን በጣም በአጭር ጊዜ አስራ አምስት ቀን፣ ሀያ ቀን ውስጥ ስቱዲዮ ይጠናቀቃል። ባለፈው ያያችሁትን ዲዛይን ነው እንግዲህ አፕላይ እናደርጋለን ብለን የምናስበው እግዚአብሔር ይርዳን፣ ይረዳናል። ታዲያ እናንተም ሁላችሁም አለን አለን ማለታችሁን ቀጥሉ፣ ሚዲያችንን ሰፖርት ማድረጋችሁን ቀጥሉ። እንዳልኳችሁ ድካም ላይ ነበርኩ ሰሞኑን እና ከመንገድ ስትገቡ ትንሽ አስቸጋይ ነው። በተለይ ከቤተሰብ ጋር ነበረ የዘንድሮ ጉዞ እና በጣም ደስ የሚል ጊዜ ነበር ያሳለፍነው። አዲስ አበባ ኢትዮጵያ በጣም ጥሩ ቆይታ ነበረን። ነገር ግን ደግሞ ትንሽ ድካምም ይኖራል። እሷን አሁን ሪከቨር እናደርጋለን እና ነገ ከነገ ወዲያ በኋላ በአግባቡ ሙሉ ቀጥታ ስርጭቶቻችን ይቀጥላሉ። አንድ ወዳጄ ደውለውልናል። ሰላም ወዳጄ፣ ማን ልበል? አለው አለው ወዳጄ፣ ማን ልበል? ባሻ፣ ከየት ነው ከኢትዮጵያ አንዴ ደውዬ ላያለው እኮ ደውለልኝ ከታውቃለህ ከዚህ በፊት አዎ በአንዱ አለም ስ ሞት የህግ ጉዳይ አብራርቼልህ ነበር አስታወስኩኝ ባሻ ወዳጄ ሰላም ነው እንዴት ዘዋል እንደምን በጣም ደህና ነኝ በጣም ደህና ነኝ ምን ልትነግረን ደወልክ ታዲያ ዛሬ አሁን ደክሞኛል እያልክ ነው የአሰብ ጉዳይ ሲነሳ የህግ ጉዳይም የታሪክ ማስረጃ ጅም ነውትቆይ መስሎኝ ቆያለሁ ቆያለሁ ልነግረኝ ትችላለህ፣ ቀጥል ው ከታሪክ ማስረጃው ልነሳልክ። ማስረጃ የሚባለው እንደተገለጸው አንደኛ አሰብ ራስገዝ ነበረ። ራስገዝ ማለት ሊትረሪ የማንም ያለ ማለት ነው። ነገር ግን አካባቢውም በምንመለከትበት ጊዜ ዶሚነንት የተደረገው በአፋሮች ነው። አፋር ኢትዮጵያ ውስጥ አለ፣ ጅቡቲ ውስጥ አለ፣ ኤሪትሪያ ውስጥም በከፊል አለ። ነገር ግን እንደ ክልል እንደ ሕዝብ ቦታ ተሰጥቶት የራሱ ግዛት ኖሮት ራሱን በራስ የሚያስተዳድር ሰፊው የአፋር ሕዝብ ያለው ኢትዮጵያ ውስጥ ነው። አንድ ብለን እሺ። ሁለተኛ የአሰብ ወደቡን ታሪኩን በተመለከተ ደግሞ በአስራ ዘጠነኛው ክፍለ ዘመን የጣሊያን ሺፒንግ ካምፓኒ መጥቶ ሮባቲኖ የሚባል ሲገዛ፣ እሺ፣ ወደቡን የሸጡት ሁለት ሁለት የአፋር ወንድማማቾች ናቸው። እሺ፣ ኢብራሂም ኢብን አህመድ እና ሀሰን ኢብን አህመድ የሚባሉ በስድስት ሺህ ማርያ ትሬዛ ብር ነው የሸጡት። እነዚህ አፋሮች ኢትዮጵያውያን ናቸው። ከፕሮክሲሚቲ አንጻር ስናይ ከኢትዮጵያ ድንበር ተነስቶ እስከዛ ድረስ ስልሳ ኪሎ ሜትር ገደማ አካባቢ ነው። ይሄ ታሪክ ማስረጃው እና የፕሮክሲሚቲ ፋክተሩ አንድ ላይ የሚታይ ነው፣ የሚነጣጠል አይደለም። እንደ ኢትዮጵያ በዓለም ላይ ዙሪያዋን በውሃ ተከባ፣ ነገር ግን ዙሪያዋን በትናንሽ ሀገር እየተለጠጡ እየተለጠጡ በር የተዘጋባት ሀገር የለችም። ይህን የዓለምን ካርታ አይቶ መረዳት ይቻላል። ለምሳሌ ወደ ምዕራብ አፍሪካ ብንሄድ ሴኔጋል እና ጋምቢያ የሚባሉ ሀገራት አሉ። ጋምቢያ በሴኔጋል ውስጥ ስግስግ ብላን ያለችው በሴኔጋል ውስጥ እንትና ምንድነው? ሴኔጋል ለጋምቢያ ያደረገችው የአንድ የቀጭን አውራ ጎዳና መንገድ የሚያክል ነገር ነው። ወደ ባህር ጋምቢያ እንድትወጣ የፈቀደችላት እና የወጣችው። ኢትዮጵያ ደግሞ ከስር ጀምሮ ከታች ከኬንያ ጀምሮ ወደ ሶማሌ ትሄዳለ። ከዛ ሶማሌ ላንድ ፑንትላንድ አሉ። ጅቡቲ አለች። ቀጥሎ ደግሞ ይሄ የአሰቡ ክፍቱ ቦታ አለ። ኤሪትሪያ ከዛ ከአክሱም ጠረፍ አካባቢ ላይ መቆም ሲገባት ከላይ ወርዳ የባህሩን በር ብቻ ለመዝጋት የተለጠጠ ወደ ዘጠኝ ኪሎ ሜትር ወደ ዘጠኝ ኪሎ ሜትር የኢትዮጵያን በር የሚዘጋ ነው። እስከ ጅቡቲ ድረስ የመጣችው ለምንም የምትጠቀመው ነገር አይደለም። ሰዎቹ የሚኖሩት ጥቂት ቁጥር ያላቸው ሰዎች የኢትዮጵያ አፋሮች ናቸው። በነዚህ በነዚህ ምክንያት ኢትዮጵያ ወደቡ የእሷ እንደሆነ ማረጋገጥ ትችላለች። ሁለተኛው ነገር ምናልባት እንደው እዚህ ጋር ለወዳጆችም የጋምቢያን እንትን ማሳየት በጣም ጠቃሚ መስሎኛል እና ለወዳጆች አሳያለሁ። ቀጥል እና መሀል ላይ ፎቶግራፉን አሳያለሁ እና ቴዛ አሜዚንግ በነገራችን ላይ ጣሊያኖች ከገዙት ተገዙት በኋላ ኢትዮጵያ እንደገና ተረክባ ስትጠቀምበት በታሪክ አንድ ጊዜ ነው። ይሄ ወደብ በዘመናዊ መልኩ የታደሰው ይሄም በአፄ ኃይለስላሴ መንግስት ጊዜ ለአሰብም ለምጽዋም ጨረታ ወጥቶ የጃፓን መንግስት የኮንስትራክሽን ድርጅት አሸንፎ ፕሮፖዛል አቅርቦ እድሳት የተደረገበት እና ዘመናዊ መልኩን የያዘው በኃይለሥላሴ መንግስት ነው። ኢትዮጵያ ናት የለፋችበት የኔ ነው ብላ በነዚህ በነዚህ ምክንያቶች ወደቡ መቶ ፐርሰንት የኢትዮጵያ ነው። በግፍ ነው የተነጠቀች። ሌላው የሕግ ጉዳይ ነው። የሕግ ጉዳይ ሲነሳ እንግዲህ ወደቡ ብቻ ሳይሆን በዓለም አቀፍ ሕግ ኢትዮጵያ ኤርትራንም በሪፍረንደም የሰጠችበትን መንገድ ጥያቄ ውስጥ ልናስገባ ነው። ይህን ጥያቄ ውስጥ ስናስገባ አንደኛ ምን ይነሳል? ሪፍረንደሙ ይነሳል። ከሪፍረንደሙ በኋላ የአልጀርስ ስምምነት ይነሳል። ጦርነት ተነስቶ ሁለቱ ሀገራት ታርቆ እንደገና ቦንደሪ ዲማርክ የተደረገበት የመጀመሪያው። የሪፍረንደሙን በተመለከተ የኢትዮጵያ የህግ አጸዳደቅ ስርዓትን ስንመለከት ኢትዮጵያ ኢንተርናሽናል አግሪመንት ወይም ሌላ ባይላትራል አግሪመንት ካደረገች በኋላ በአስፈፃሚ አካል መንግስት፣ እንደሚታወቀው ጁዲሽሪ ሌጅስሌቲቭ እና ኤክስኪዩቲቭ ቦዲ አሉ። አስፈፃሚ የሚባለው እሺ አስፈጻሚው አካል ውሉም ካደረገ በኋላ ለህዝብ ተወካዮች ምክር ቤት አቅርቦ እንዲህ አይነት ነገር ኢትዮጵያን ይጠቅማታል ብዬ ተዋዊ ያለው ለኢትዮጵያ ህዝብ ሲባል አጽደቁልኝ ይላል። እሺ የሪፍሬንደሙ ጉዳይም በተመለከተ ግን አድርጉ ተብሎ ነው እንትን ፣ ሪፍሬንደሙንም ሆነ የአልጀርሱን ስምምነት ሁሉ እና ተስማሙ ተብሎ ነው ስምምነቱ ሳይደረግ ውሉ ሳይደረግ የህዝብ ተወካዮች ምክር ቤት በአዋጅ ቁጥር ሁለት መቶ ሀያ አምስት ህዝባ ሁለት ሺ ሂዱና ተፈራረሙ። ኮንቴንቱን ሳያው ኢትዮጵያን ይጥቀም ይውዳ ምኗን ይዞባት ይሂድ ድንበሩ የት እንደሆነ ሳይታወቅ ተፈራረሙ ነው የተባለ። ይሄ ፍሮም ዘ ቬሪ ቢጊኒንግ ስህተት ነው ማለት ነው። ዛሬም የህዝብ ተወካዮች ምክር ቤት ተሰብስቦ አዋጁን ውድቅ ማድረግ የሚችልበት እና የኤርትራንም ህልውና ጥያቄ ውስጥ የሚከት ጉዳይ ነው። እስከዛ ድረስ ማድረግ ይችላል። እስከዛ ድረስ መሄድም ይችላል። የኤርትራን ህሉና ራሱ አልቀበልም ማለትም እስከ ማለት ይችላል። እዚህ ጋ ምናልባት ወዳጆች ባሻ ምናልባት ይችል ለወዳጆች ለመንገድ ያክል ምስሏን ስላመጣዋት እንግዲህ ጋምቢያን እንዴት አድርጓ ሴኔጋል የባህር በር ባለቤትነት መጥቷን ለጋምቢያ እንዴት እንዳከበረች የሚያሳይ ነውና በዚች በቀ ጭን መንገድ ውስጥ ዘጋምቢያ የምትባለው ሀገር ከሴኔጋል በዚህ በኩል ምን ያህል የባህር በር ጉዳይ መብት እንደሆነ የሚያሳይ ያንን መብትም ደግሞ በአግባቡ እንደተከበረላትም የሚያሳይ ነው እና እንደውችን ለማሳየት ነው። ምስሉን እንዳመጣሁት ለመንገድ ነው። ቀጥል ባሻየ በጣም ጥሩ። ሌላው የአልጀርሱ ስምምነት ጋር ስንደርስ ኢንተርናሽናል ትሪቲ ነው። የአልጀርስ ስምምነት በአንቀጽ አራት እና አምስት ምንድን ነው የሚለው ይህ ስምምነት መሰረት የሆነው ቤዝዶን የአስራ ዘጠኝ ዜሮ ዜሮ የአስራ ዘጠኝ ዜሮ ሁለት እና የአስራ ዘጠኝ ዜሮ ስምንት የኮሎኒያል ፓወር ስትሪቲ ላይ ተመስርቶ ነው የሚለው ያንን የጠቀሱበት ለምንድን ነው በወንደሪ ዲማርኬሽንን ለማመልከት ነው በዛ በወንደሪ ስር ኤርትራ የጣሊያን ስለነበረች ከኢትዮጵያ ለማሸሽ ሲባል ነው ይሄ ነገር የተደረገው። ነገር ግን የአስራ ዘጠኝ ዜሮ ሁለት ዜሮ ዜሮ እና የአስራ ዘጠኝ ዜሮ ስምንት ትሪቲ በአስራ ዘጠኝ ሀምሳ ሁለቱ ትሪቲ ቮይድ ሆኗል። አስራ ዘጠኝ ሀምሳ ሁለት ጉግል ላይ ማግኘት ይቻላል። ሪዞሉሽን ሦስት መቶ ዘጠና ኤርትሪያ ወደ ኢትዮጵያ ፌዴሬት እንድትሆን የሁለተኛ የዓለም ጦርነት አሸናፊ ሀገሮች ቁጭ ብለው ውሳኔ ሰጥቶ ሪዞሉሽን አድርጎ ነው ወደ ኢትዮጵያ የቀላቀሏት። ስለዚህ ያ የኮሎኒያል ትሪቲ እዚኛው ላይ በመጠቀሱ ምክንያት ከሱ ይልቅ ግን ፈንክሽናል የሆነውና ተግባራዊነት ያለው የአስራ ዘጠኝ ሀምሳ ሁለቱ የዩኤን ሪዞሉሽን ስለሆነ የአልጀርሱ ስምምነት በዚህ ምክንያት ኑል ኤንድ ቮይድ ነው፣ በህግ ፊት ተቀባይነት የሌለው ነው ማለት ነው። ኢትዮጵያ ዛሬ ተነስታ እነዚህን ጠቅሳ ሪጀክት ማድረግ ትችላለች። ሌላ የአልጀርስ ስምምነት ሪጀክት መደረግ ያለበት ምክንያት፣ ሁለት ሀገራት አንድን ትሪቲ እኩል ነው ማክበር ያለባቸው። አንደኛው ሀገር ትሪቲውን ካላከበረ አንደኛው ሪጀክት ማድረግ ይችላል። ይሄን ደግሞ ኤርትራ ደጋግማ ፈጽማለች። እሱ እንዴት ይብራራል? ማስረጃዎች ቢጠቀሱ ውል ነው አይደለም? ትሪቲ በሁለት ወገኖች መሀል የሚደረግ አዎ። አንደኛው ወገን ውሉን ካልፈጸመ ሌላኛው ወገን ውሉ ፈራሽ እንዲሆን ማድረግ ይችላል። ስለዚህ ኤሪትሪያ የውሉን ስምምነቶች እስካላከበረች ድረስ ኢትዮጵያ የማክበር ግዴታ የለባትም። ለምሳሌ ውሉ ላይ ጦርነትና ጸባጫሪነትን ማቆም አለባቸው ሁለቱም ወገን ይላል። ኤሪትሪያ መቼ ነው ጸባጫሪነትን አቁማ የምታውቀው በኢትዮጵያ በዚህ ምክንያት ትሪቲው ከጅምሩ እርቁም ሳይደረግ ራሱ ፈራሽ ነው ማለት ነው። በእግድ በነዚህ በነዚህ ምክንያቶች ኢትዮጵያ ገፍታ በአለም አቀፍ ህግም ቢሆን ማስከበር ትችላለች። ነገር ግን የአለም አቀፍ ህግ ህጉ አለ ብለህ እንደ መደበኛ ፍርድ ቤቶች ሄደ ረተ ከዛ የምታስፈጽመው አይደለም። ይህ ጥርስ የሌለው አንበሳ ነው የሚባለው የዓለም አቀፍ ፍርድ ቤት ስለዚህ ምንድን ነው የምታደርገው? የአለም አቀፍ ህግን ለማስከበር ሀያላን አገራት እንደሚያደርጉት ሄደህ መብቴ ነው ይገባኛል የምትለውን ነገር በጉልበትህ በሀይልህ ታስከብርና የአለም አቀፍ ህግን ትጠቅሳለህ። ይህን ጠላት እንዳይሰማው፣ አንድ ጊዜ ጠላት ጆሮን ያስትላል። ያዝ ያድርግና የዓለም አቀፍ ህግን ለማስከበር የምታደርገው ነገር አሁን ተጨባጭ አለም ላይ ይገባኛል መብቴ ነው ጀስቲፌብል ነው ያልከውን ነገር በጉልበት ሄደህ ትይዝና ለምን ያስክ ስትባል የአለም አቀፍ ህግን ትጠቅሳለህ። አስፈጽመሃል ማለት ነው። ስለዚህ የባህር ኃይላችን ያለበትም ሁኔታ በጣም እጅግ ጥሩ ነው። ቀጥሎ እኛ ተሰልፈን የህጉን ጉዳይ እንገልጻለን። ባህሩን የያዙልን ባይነኝ አመሰግናለሁ። አቤ እንዳላደክመ ከዚህ በላይ እግዚአብሔር አክብርልኝ። ባሻ በእውነት ጥሩ ጥሩ ማብራሪያ ነስተን እግዚአብሔር አክብርልኝ። ቴንኪው በጣም ከህግ አንጻር ከታሪክ አንጻር የተለያዩ ነገሮችን አንስቶ ባሻ በአሰብ ጉዳይ ላይ ለሰጠን ማብራሪያ በእውነት ከልብ ከልብ ነው ማመሰግነው። አላስፈላጊ ቃላት የምትጽፉ ተጠንቀቁ፣ የህሉና የሀገር ጉዳይ ነው ብሏል። በጣም ኢንጂነር ማቲያስ ባሻ አትጥፋ አደራ ብሏል። እውነት ነው፣ እኔም አትጥፋ ለማለት ፈልጋለሁ። በነገራችን ላይ እንግዲህ በቀጣዮቹ ጊዜያቶች እንዳልኳችሁ በተለይ ስቱዲዮችን ሲጠናቀቅ አንዱ የምንፈልገው ውይይት ባሻ እንዳንተ አይነት ሰው ነው። እንግዲህ አንዱ የምንፈልገው ነገ ከነጎዲያ የምታወያየን ነገር ይኖራል። እነዚህን ጥያቄዎች እኔ አሁን ልክ እንደዚህ እስቲ ይሄ ቢብራራ ምናም ብለን ለመጠየቅ እንደሞከር ነው ሁሉ ነገ ከነጎዲያ ደግሞ በስቱዲዮዎቻችን ውስጥ ሰዎችንም ጋብዘን ሰዎች የሚሳተፉበት የፓናል ዲስከሽን አይነት ነገር መከራከር ሊቻል ይችላል። መሟገት ሊሆን ይችላል የምንነጋገርበት ጊዜ ይሆናል። አሁን ዘንድሮ እንግዲህ በጣም መነጋገር ኢትዮጵያ፣ በነገራችን ላይ የመንግስትም የፖሊሲ አቅጣጫው ነው በነገራችን ላይ መወያየት መነጋገር በጣም አስፈላጊ እንደሆነ የምታዩት፣ መንግስት ለምሳሌ በየቦታው የሚሰራቸውን እንትኖች ስትመለከቱ፣ ለምሳሌ እነ መናፈሻዎች ምናምኖች ሲሰሩ፣ ለምሳሌ የመጀመሪያ ትኩረት ተደርጎ የሚሰራው ነገር ምንድነው? አምፊቴያትር ነው እና ሰዎች በቃ መወያየት ግዴታችሁ ነው ተብላችኋል። እያንዳንዳችሁ ሰምታችኋል። ለውይይት ክፍት መሆን አለብን። ለውይይት ፈቃደኞች መሆን አለብን። በይፋ በይፋ ለመወያየት መድፈር አለብን እና በተለይ በሀገር ጉዳይ ላይ የተለያዩ ውይይቶችን እናደርጋለን። በቀጣዎቹ ጊዜያቶች አዲስ አበባ ያላችሁ፣ አዲስ አበባ የምመጡ ሰዎች ሁልጊዜም ቢሆን ሀቅና ሳቅን ሳትጎበኙ አትሂዱ። በተለይ ደግሞ አዲሱ ስቱዲያችን ስራ ሲጀምር እንዳቀሩ ለማለት ፈልጋለኝ። እንግዲህ በብዙ እንትን ነው፣ ቀላል የማይባል ነው። በነገራችን ላይ ይህን ስቱዲዮ ለመገንባት የሚጠይቀው ወጪ በጣም ከባድ ወጪ ነው። ነገር ግን በብዙ ደረጃ የሚያግዙንም ሰዎች አግኝተናል። የእናንተ የምገዛዎች አሉ። እና በቀጣይም ቢሆን ሚዲያችንን በተለያየ መንገድ ሰፖርት ማድረጋችሁን ቀጥሎ የተለያዩ ነገሮችንም ምናልባት እናመጣለን። ቅዳሜ ዕለት እና እሑድ ዕለት የተለያዩ ቻሌንጆች ነበሩ። በቴሌግራም ግሩፕ ውስጥ ያን ቻሌንጅ ላይ የተሳተፋችሁ በሙሉ ከልብ ከልብ ነው የማመሰግነው። በቀጣዮቹም ጊዜያቶች እንደዚህ በተለያየ መንገድ ሚዲያችንን ሰፖርት የምታደርጉ በሙሉ ክበሩልን፣ ኑሩልን ለማለት እፈልጋለኝ። ምናልባት ለሚገቡ ወዳጆች ቅድሚያ መስጠት ማለት በስልክ ብቻ ሳይሆን በሊንክ መግባት ለሚፈልጉ ወዳጆች ሊንኩን ባስቀምጥላችሁ ጥሩ ነው ብዬ ያስባለኝ። እስቲ ኮፒ እናድርግና፣ በዚህ መልኩ በዚህ በኩል መግባት ትችላላችሁ። በነገራችን ላይ ታዴ ወዳጄ ታዴ፣ እንዴት ነህ? የሆነ አንድ ቪዲዮ ልክላል ተብዬ በጉጉት እየጠበቅኩ ነበረ። ታዲያ አላክልኝም እና ወይስ ስልክ አላገኘኝም አላቅም። ንደዋውለን ተባብለን ነበረ። በዚህ ኢትዮጵያ መሸ እንላለን እንጂ እንዳልመሸ ነው ያረጋገጥነው። ሰላም ሰላም ወዳጄ ማን ልበል? እዴ እዴእዴ እንዴነ ዘልዬ፣ ሰላም ነው። እግዚአብሔር ይመስገን ደህና ነኝ። ዘልዬ፣ እንደት ይዞሃል? ምን ልንነግረን ደወልክ? አልመሸም ኢትዮጵያ ማለት ነው። በአዲሱ ዓመት አይመሽም ያላችሁ ነው የምመስሉት ኢትዮጵያ ያላችሁ ሰው። በጣም ደህና ነኝ፣ በጣም ደህና ነኝ ዘልዬ እውነት ነው። እውነት ነው። እንግዲህ እንደባለፈው ባለፈው ወይ ጻድቃን አይቀጣጠሩም ተብሎ ካልተገናኘ ባለፈው ድንገት የተገናኘ ነው ስት ይላል። በጣም ትክክል። በነገራችን ላይ ፕላቲኒየም ፕሮፐርቲ አድቫይዘሮች የተለያዩ እንትሎች አላቸው አንዳንድ መረጃዎችን በደንብ አብዴት ላድርግላችሁ ብዬ ነው። እንዳልኩት መንገድ ላይም ስለነበርኩ ሰሞኑን ስንት ቀን ነው? አቤ በእግር ነው እንደ መጣሁ ምናምን እንዳትሉኝ። በነገራችን ላይ ጠቅላይ ሚኒስትሩ ዘዴ ትብለውናል እኮ አሳጡን እኮ ትናንት ብራዚል ናቸው ተብሎ ዜና ትሰማና፣ ዛሬ ግን ተከላይ ናቸው ስትባል አሳቀቁን። እኔ ምን አይነት አቅም ምን አይነት ፓወር ነው ላለኝ? አንዳንድ ጊዜ እኔ የተወሰነ ቀን ከመንገድ በፊትና ከመንገድ በኋላ ትዳከማ በደንብ በኢነርጂ ለመ ለመነጋገር ትንሽ ያስቸግራል። እንኳንስ ችግኝ ተከላ የተለያየ ነገር ላይ ለመሳተፍ እና ጠቅላይ ሚኒስትሩን አይታችሁ እኛን ስታዩ እርግጥ ነው በእግር ነው እንደ ሄድከው ልትሉ ትችላላችሁ። ለማንኛውም ዘሌ ስለደወልክ አመሰግናለሁ። ምን ልነግረን ደወልክ? በቃ የመጀመሪያ እንኳን ሁላችሁንም ያው ሰላምታ የጠሳችሁ እንኳን አደረሳችሁ ነው የሚለው። በጣም አሪፍ እንትን እላለሁ ነው። ሌላው ደግሞ ምንድን ነው ቅድም ፕሮግራሙ ላይ እያወራ አዲሱ ስቱዲዮችን ሲጀምር ማለት ነው ከተለያየ አቅጣጫ ከተለያየ አንገት ያሉ ፐርስፔክቲቮችን ቢያስተናግድ እጅግ ስኬታማ እንደሚሆን መጠቆም ወዳለው በጣም ትክክል። ለምሳሌ እኔ አሁን ያለሁት ቴሌግራም ላይ ብዙ ጊዜ ያሉ ወዳጆች ያውቃሉ። ትራምን አድርጌን አሁን መቀሌ ነው ሚኔ። ለምሳሌ አሁን ከአሸንዳ ጀምሮ እዛ ነኝ ያለሁት እና እዛ ያሉ ፐርስፔክቲቮች ምንድን ናቸው? እንደው ሪፍሌክሽኖች ምናምን የሚለው የሚያካትት በጣም ብዙ ወዳጅ እንዳሉ አውቃለሁ። እንዳየሁትም በጣም ብዙ መሰራተፍ የሚፈልጉ የሀቅ እና ሳቅን ባይሉም ለራሳቸው ሲሉ እዛ ያለው እውነታ አሁን ምን ምን ነገሮች አየህ መቀሌ በመቀሌ ጉዞ ዘሌ በጣም በጣም በሚገርሙ ነገሮችን ነው ከምጠብቃቸው በላይ ያሉ ነገሮችን ያዩኋቸው ለምሳሌ ያህል ሰው ቲፒሌፍ እና ህወሓትን የሚያይበት አንገድ ወይ ሲነገር የነበረው ነገር አሁን መሬት ላይ ያለው ከራሳቸው አንደበት ያለው ብትሰማው ክቡ ነው የሚያደረገ ወይ ታሪክ የሚያሰኝ ብዙ ነገሮች አሉ። ሰው ያለበትን ሁኔታ ልክ እንደ እኔ ከመሀል ሀገር ሄዶ ዛጋ ላሉ ሰዎች ተገናኝተን ስናወራ ልክ እንደ አዳኝ እንደሰራ አቅም ያለን ይመስል በቃ መሄድ አለብን፣ መውጣት አለብን የሚለውን አንግል ስትመለከተው በብዙ በብዙ ነገር ኢኖሰንት ጥያቄዎችን ስትመለከት እንዲሁም ደግሞ የጦርነቱን ኢምፓክቶች ለምሳሌ ወጣቶች በዊልቸር በክራንች ሲባል ዝም ብለን እንሰማ የነበረውን ነገር ፊዚካሊ ማየት የሚቻልበት ፊዚካሊ ወጣቶች ሴቶች በቃ ይሄ በጎ አድራጎት ድርጅቶች ዊልቸርና የሚለግሱ የለገሷቸው ሲንቀሳቀሱ ስትመለከት ነው። ሌላ የተደበቀውን ትተ በጣም በጣም በቃ በትክክልም እሱ የሚታይ ነው። እንደው መንገድ ላይ አሁን ለምሳሌ በተለያየ መንገድ እንሰማ ነበር እንዳልከው እንዳልከውና የሚታይ ነው። በንትን ላይ በየመንገዱ ላይ ምንም ጥያቄ የለውም አንዴ በቃ በደንብ የሚታይ ነው ይሄ ማለት መንገዱ ሁሉ ዊልቸር በዊልቸር ነው ወይ ክራንች በክራንች ነው ማለት አይደለም ይህንንም እድል ያላገኘ ብዙ ሰው አለ ያገኙትን እኮ ነው ያየ ናቸው ዊልቸር ለማግኘት እና ክራንች ለማግኘት ራሱ ኩመት ይጠይቃል ዝም ብሎ የተቀመጠው እኮ ብዙ ነው ሲጀምር እና በጣም ይህን እውነት አዛጋያየ ከዛ እነዛ ሰዎች አሁን ዛሬ ላይ ምንድን ነው እኔ አሁን የመጠየቅ ድልገት ነው እያል ለምንድን ነው ለምንድን ነው ብዬ የጠየኳቸው ሰዎች አሉ እንደዚሁ ሁኔታ ላይ እና እራሳቸው አልገባቸው። የዛኔ በወኔ በፓሽን የሆነ አንድ በቃ የገቡበት ነገር ይመስላል አይደለ? ሲጠየቅ ግን እኔ አብዛኞቹ የገጠሙ የጠየኳቸው የቤተሰብ ውለታ ለመክፈል የገቡ ናቸው። ምን ማለት ነው እሱ ማለት ለምሳሌ አሁን የቤተሰቡ ታላቅ ልጅ ነኝ መዝመት አለብኝ ብለው ታናናሾችን ለማጥረፍ እና ለማጥረፍ አረጋውያን ለማጥረፍ የገቡ። ለምሳሌ አሁን አንድ ያገኝኳት ልጅ በሆን አጋጣሚ ጀኒ እንዲጠየኳት ተሳትፍ ያለው ምናምን እያለች አወራች። የት ደርሰሽ ምናምን እያለች ስናወራ ካሳጌታ ድረስ ነው የሚባለው ቦታ ላይ ካሳጌታ፣ በዘመቻው ሳጌታ ከዛ ጠይቂያት እና ስንት ሰው ገደልሻል? አልኳት፣ እንደ ቀልድ ቀለል አድርጌ። እኔ እሱን አላቅም መተኮሴን ብቻ ነው ያለችው። ሲሞት ሰው አላየሁም መተኮሴን አውቃለሁ፣ ሰው ሲሞት ግን አላየሁም ብላኛለች። ማለት እንዲገድዬ በግሌ ምለው እቺን የምነግርህ ልጅ